ንቆጭ ቁጭት ያስፈልጋል ሁሉ ጊዜ ባለፈው በደህነት አለፈን ዛሬም በደህነት ነን የሚለው መልስ አይሆንም። መቼ ነው የደህነትን ቀንበር ጥለን ነኝ ጥቃቅን ጥቅማ ሌሎች ነገሮችን ከመጠየቅ አልፈን እኛ ምን ለሌሎችስ ሌሎችስ መርዳት ማን ማይቻል ነገር ነው እንደ ሌሎቹ ችለዋል እኮ ምንድነው እኛ በዘጠኝ ወር አልተወለንም ቅድም እንዳልኩት ነው አገር አለን ጥሩ አፈር ጥሩ አየር ውሃ ያለን ሰዎች ነን ሰፊ የህዝብ ቁጥር አለን ኢትዮጵያ ማንሰራራት ጀምራለች ይሄ ለሁላችንም የምስራች ነው አገራችን ማንሰራራት ጀምራለች አባይን መገደብ የቻለ ትውልድ? አባይ መገደብ ይችለናል። ከጎደሏችን ቅድም ከምጠቅሱት ትንሿ ጥቅማጥቅምና ደሞዝ ድርቢ ያብራ አንበሳ ያስር ሆኖልናል ሲዘፈንለት የኖረውን ዛሬ ከዘፈን ወጥተናል። ትልቅ እርምጃ ነው። የኢትዮጵያ አፈር፣ የኢትዮጵያ መሬት የሰጡትን አብቅሎ የሚያስመሰግን ነው። መልፋት መስራትን ይፈልጋል። ጭቃ መንካትን ይፈልጋል። ማጎንበስን ይፈልጋል። መኮትኮትን ያስፈልጋል። ውሃ ማጠጣትን ይፈልጋል። የኢትዮጵያ ግሪን ሌጋሲ ገቢ ነው። ለውጥ ነው። ኢኮኖሚ ነው። በጋራ አልዘመትንበትም። ስንዘምት ያመጣነውን ለውጥ እያያችሁት ነው። በገንዘብ ቢሆን በስንት ቢሊየን ብር እንችል ነበር። በጋራ ባንረባረብ ኖሮ ትልልቅ የኢትዮጵያን ኢኮኖሚ ከመሰረቱ ሊቀይሩ የሚችሉ ትልልቅ መሰረታዊ የሆኑ ፕሮጀክቶች ኢትዮጵያ ውስጥ እየተጠናቀቁ ናቸው። የቱሪዝም መዳረሻዎች፣ ግድቦች፣ የኃይል ማመንጫዎች። ስንዴ ከመለመን እርዳታ ከመቀበል ወደ ስንዴ ማምረት ወደ ስንዴ መላክ። ልብ ወለድ አላወራ። የምታውቁት የኢትዮጵያ ልጆች፣ የእናንተ ስራ እኮ ነው፣ የእናንተ ታሪክ ነው። ትላንት እጃችንን ከምንዘረጋበት፣ ከምንለምንበት፣ በዛ ምክንያት ከምንዋረድበት ወጥተን የኢትዮጵያ መሬት ገና ለዛውም በግማሽ ታርሶ ያለቀ አይደለም። ይህ በኢትዮጵያ ኢኮኖሚ ላይ ፕላስ እያደረገ ያለ ነው። የአዲስ አበባ ጉስቁልና ከተማ ውስጥ መቆሻሽ እነኚህ መኖሪያ ቤት የሚመስሉ ነገር ግን በእናቶቻችን በአባቶቻችን ለዚች ሀገር ብዙ ውለታ የዋሉ በላያቸው ላይ ቀበሌ ቤት ወዳድቆ መጸዳጃ ቤት ሳይኖራቸው ማብሰያ ቤት ሳይኖራቸው የሚኖሩባቸው የእኛንም ክብር በዛው ልክ እንደ ዜግነት ያዋረደንም መቀየርና አዲስ አበባን እንደ ስማ ውብ አበባ እናስመስላለን የሚለው እውን እየሆነ መሄድ መጀመር የቱሪዝም ምንጭ ነው፣ ለእኛም ክብር ነው። ለእናንተ ስራ ደግሞ ትልቅ ግብአት ነው። ለጤና ባለሙያዎች ትልቅ ግብአት ነው። አጋዥ ነው። የጤና ፖሊሲያችን የመጀመሪያው መከላከል ነው አይደል እንዴ? መከላከል ከዛ አክመው ማዳን ነው። መከላከል ላይ እየተሰራ ያለ መሰረታዊ ስራ ነው። የአዲስ አበባ ወንዞች ይታከሙ። ገዳይ ናቸው። ራሳቸው ሞተው ሰው እየገደሉ ነው። በየቦታው የፍሳሽ መጣያ የቆሻሻ ዳምፒንግ ኤሪያዎች ናቸው። ከዚህ እንውጣ ስንል የጤና ስራውን በከፍተኛ ሁኔታ በመከላከል በኩል ያግዛል። በሌላ በኩል ደግሞ የቱሪዝም መስህብ ይሆናሉ፣ ገቢን ይዘው ይመጣሉ፣ የውጭ ምንዛሬን ሳይቀር ማለት ነው። እነኚህን ለውጦች ማስኬድ አለብን።